እሱ ማባዛት ነው። ይሄ ኤክሱ ዝም ብሎ ኤክስ እንዳይመስል ይሄ ነው ማባዛት ነው ብሎ እንደጠንገ ማርታ ብሎ ብቻ ነው አንድ ክፍል ውስጥ ምንም እንደው አሰር አወነክልም ያው እንዳረብሽ ብሎ እንደዛ የለፋንበት እንደዛ ምን ምን እንደው አስተማሪ ጥያቄ ታይቀኝ እንዴ? ካተጣ ይሄን ነው መመለስ። መረበሽ ሆነ እንዳረብሽ፣ የመጨረሻ ጊዜም እናንተ አትናገሩ አትጋገሩ ብሎ አንድ አንድ ማርክ ጨመረ። አንድ ማርክ ምን ስንቴ ነው የምታየው? አዋሳኝ አይደለም ካርቦ ሶስት ቆይ አለ። እሱ እንደ ማባዛት ነው ድምቦል ድምቦል እንደ ማባዛት ይላሉ። አንተ ሶስት እኮ ማለት እኔ እንደ እርግጠኛ ነኝ ነገር አይኔን ጨፍኛ ሰላሳ ዘጠኝ አመጣለሁ። አይኔን ጨፍኛ አንተ ከስንቱ ነው ካርቦ ካርቦ ሰላሳ ዘጠኝ ሁለት አንዳንድ የአስተማሪ አሁን ሙሉ ብደፍኑ ነው

አንድ ሰው ነው የበረጠኝ እንጂ ሃምሳ አራቱን ጭንቅፍ አድርጌ ነው የበለጥኩት።